ብዙቻችሁ ደግሞ ሲስካ ሲታይ የቱካን አክሲደንት እንደጎዳ እንግዲህ በጠየቃችሁኝ መሰረት በተለይ የአብርሽ ጉዳይ ምን ላይ እንደደረሰ በተለይ የጤናው ሁኔታ ምን ላይ ደርሷል የሚለው በጣም ብዙ ሰዎች ሲጠይቁ ነበረ። እንግዲህ በጣም ብዙ መልእክት አግኝቻለሁ። በተለይ እንግዲህ ሩታ እንደዚህ መሆኗ፣ በተለይ የተለየ ስሜት ማሳየቷ ደግሞ ተገቢ ነው ወይስ አይደለም የሚለውም በዚህ ቪዲዮ ምና ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በተለይ እንግዲህ አብርሽ ላይ የተፈጠረው ራስን መሳት ምን አይነት ክስተቶችን ሊያመጣ ይችላል የሚለውንም በሰፊ ምና ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ሳይንስ ያልሆናችሁ ደግሞ እንደተለመደው ቪዲዮያችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገሮች ተፈጥሯል። በተለይ እንግዲህ የሩታና የአብርሽ ጉዳይ እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። አብርሽ ያለበት ሁኔታ የጤናው ሁኔታ እጅግ በጣም ከባድ እንደሆነ ለመስማት ችለናል። እንግዲህ በሁለተኛ ቪዲዮ በተለይ ትላንት በተለቀቀው ቪዲዮ እንደሰሩት ከሆነ እራሱን እንደሳተና ለመንቃትም በጣም ረጅም ጊዜ እንደወሰደበት ያንን ነገር አይተናል። በስተመጨረሻም እንግዲህ እንደ መንቃት ነገር ሲያሳይ ነበረ፣ ልቡ ሲመታ ወይም ደግሞ ሰውነቱ ሲንቀሳቀስ አይቶ ወደ ዶክተር ሲሮጡ ነበረ። እና ምንድን ነው ማወቅ ያለባችሁ ነገር እጅግ በጣም አደገኛ ነው፣ በተለይ አወዳደቁ። ብዙ ሰዎች ይህንን ነገር አያስተውሉም። እንደ ድራማ ይሁን እውነተኛ ነገርም ይሁን የሚያመጣው ጉዳት ከባድ ነው፣ ከምነግራችሁ በላይ እንግዲህ እጅግ በጣም ከባድ ነው። ምክንያቱም አንድ ሰው ወደኋላ ሲወድቅ እንግዲህ በተለይ አብርሽን እንዳያችሁት ከሆነ ወደኋላ ሲወድቅ የጠረጴዛው ጫፍ ወይም ደግሞ መሬቱ የመሬቱ እንግዲህ ወለል ስለሆነ ካገኘው ጭንቅላቱን የሚፈጠረው ነገር ከባድ ነው። በተለይ ከዚህ በፊት እንግዲህ ያው ዶክተሯም ስታወራ እንደነበረ እንደሰማችሁት ከሆነ ልክ አብርሽ ወድቆ ድንጋይ ወይም ደግሞ የሆነ ነገር ሲመታው ጭንቅላቱን፣ ጭንቅላት ውስጥ የሚፈጠሩ ነገሮች አሉ። ምንድን ነው? አንደኛ ደም መፍሰስ ነው። ይሄ ደም መፍሰስ እንግዲህ ወደ ጭንቅላት ውስጥ የፈሰሰው ደም በተለይ እንግዲህ ከረጋ ወይም ደሙ ደሙ መቆም ካልቻለ እጅግ አደገኛ የሆነ ነገር ያመጣል። በተለይ በጣም ብዙ ሰዎች እንግዲህ እንደምታውቁት እንደዚህ ጭንቅላታቸው የሆነ ነገር መቷቸው ወድቆ ወይም የሆነ ነገር ሆኖ ወደ ሆስፒታል ሲሄዱ ሁለት ነገሮች ነው የሚገጥማቸው። ደም ካልፈሰሰ ወይም ደግሞ በዛን ሰዓት ምንም አይነት ውስጥ የተፈጠረ ነገር ከሌለ ከትንሽ ቆይታ ወይም ደግሞ ከትንሽ ማገገም በኋላ እራሳቸው ያሉበት ቦታ ወይም ደግሞ ይነቃሉ ማለት ነው። ከዛ ነገር ውስጥ ለመውጣት እንግዲህ በትንሹ አንድ ሰዓት ወይም ሁለት ሰዓትም ሊወስድባቸው ይችላል። ግን ምንድን ነው በተቃራኒ ሁኔታ ደግሞ እንግዲህ ያ ሰው ደም ውስጥ ወይም ደግሞ የጭንቅላቱ ክፍል ውስጥ እንግዲህ ከፈሰሰ ምንድን ነው የሚሆነው? ሁለት ነገር ነው የሚሆነው የመጀመሪያው የመርሳት በሽታም ወይም ደግሞ በጣም ብዙ ሰዎችን የሚያጠቃው ነገር እንግዲህ ያሉበትን ስማቸውን እስከ መርሳት ደረጃ ድረስ እንግዲህ የሚደርሱበት አይነት ሁኔታ ይፈጠራል። እንግዲህ በጣም በሚገርማችሁ ሁኔታ በሁለተኛው ደግሞ በጣም በጣም መጥፎ የሚባለው በተለይ በሰርጀሪ እንጂ የማይስተካከለው አይነት በሽታ ያጋጥማቸዋል ማለት ነው። ይሄ ደግሞ ምንድን ነው በጣም ማይነር የሆነ አይነት ሰርጀሪ አይደለም። ሰርጀሪ የሚደረገው እንግዲህ ኢትዮጵያ ውስጥ እንዳውም እንደሰማሁት ከሆነ ሁለት ትልልቅ ሆስፒታል ላይ ብቻ ነው ያለውም ሰርጀሪ የሚደረገው። እንደዚህ አይነት ነገሮች የሚፈጠሩት ከስንት አንዴ ነው፣ ግን ከተፈጠሩ እጅግ በጣም አደገኛ ነው ማለት ነው። ምንድን ነው ሰርጀሪ ሲሰሩ እነዚህ ሰዎች እንግዲህ ሁለት አይነት ነገሮች ሊገጥማቸው ይችላል። ደሙን እንግዲህ የሆነ የተቋጠረበትን ቦታ አውጥቶ በሰርጀሪ ስለሚያውጡ እሱን ለማውጣት በሚሞክሩበት ጊዜ በተለይ በሰርጀሪ ሰዓት ላይ ያልታሰበ ነገር ሊፈጠር ይችላል ማለት ነው። እጅግ በጣም አደገኛ ነው። በተለይ አወዳደቅ ብዙ ሰዎች እንግዲህ ምንድን ነው በመጣላት ወይም ደግሞ በመገፈታተር የሚፈጠረው አወዳደቅ ራስን ለመጠበቅ ወይም ደግሞ ራስን ኮንትሮል ለማድረግ ስለማይመች በተለይ ወደ ኋላ የሚወድቁ ከሆነ እጅግ በጣም በሚያሳዝን ሁኔታ የጭንቅላታቸው ፓርት ይነካል ማለት ነው። ወይም በድንጋይም ሊመታቸው ይችላል ወይም ደግሞ ጠረጴዛም ወይም አካባቢው ላይ ያለው ነገር ከነካቸው ሴንሲቲቭ ስለሆነ በተለይ የጭንቅላታችን ፓርት እጅግ በጣም የሚያሳሳ አይነት ነው። ከተነካ ወዲያውኑ የሆነ ነገር እንደሚፈጠር እርግጠኞች ነን። እጅግ በጣም ከባድ ነው። ይህንን ነው ያላስተዋሉት። በተለይ እንግዲህ ነሩታ ያደረጉት ትልቅ ነገር ወዲያውኑ ወደ ሆስፒታል መውሰዳቸው ትክክለኛ ውሳኔ ነው። ግን ምንድን ነው አብዛኛው ጊዜ የሚባለውን በተለይ ብዙ ሰው በዛን ሰዓት ላያስተውል ይችላል። አምቡላንስ የሚጠራበት ምክንያት አለው። ምክንያቱም የጭንቅላቱን ፓርት የሚያነሱበት ሰዓት ላይ ወደ ውስጥ እንዳይፈስ አድርጎ በስነ ስርዓት እንግዲህ፣ በተለይ እንግዲህ የጤና መኮንኖች ወይም ደግሞ የጤና ባለሙያዎች በስነ ስርዓት አድርጎ ወደ አምቡላንስ ይከቱታል ማለት ነው ያንን ሰው እንጂ እንደዚሁ ብድግ አድርጎ ወስዶ መሮጥ ማለት እጅግ ለህይወቱ ከባድ ያረገዋል ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል። እንደዚህ አይነት አደጋ ሲፈጠር በቅድሚያ ማድረግ ያለባቸው በተለይ ሰዎች ምን ማድረግ አለባቸው? ከስሜታዊነት ወጥቶ ወዲያውኑ እንግዲህ አጠገባቸው የሚገኝ ወይም ደግሞ በጣም ቅርብ የሚባለው ጤና ተቋም ደውሎ ማሳወቅ አለባቸው። ምክንያቱም እነሱ ሲያነሱ በጣም ትሪት አድርጎ ነው የሚያነሱት የጭንቅላቱን ፓርት በተለይ ደም እንዳይፈስ ወደ ውስጥ በጣም ተጠንቅቆ ስለሚያነሱ ጉዳቱን ይቀንሶታል ማለት ነው። እንግዲህ አብዛኛው ሰው በድንጋጤም ስለሆነ ወዲያውኑ ወደ ሆስፒታል ወስዶታል ማለት ነው አብርሽን በዛን ሰዓት እንግዲህ ምንድነው ደስ የሚለው ነገር ቶሎ መውሰዳቸው ቶሎ የጤና ምርመራ ወይም ደግሞ የጤና ሁኔታው እንዲታወቅ ያደርገዋል። እንግዲህ ዶክተሮቹም የፈጠነ ትሪት ያደርጉታል ማለት ነው። ያ ነገሩ እጅግ በጣም ደስ የሚል ነው። ጊዜ ሳይወስዱ ቶሎ መውሰዳቸው በጣም ጥሩ ነው። እንግዲህ ምንድን ነው የሚሆነው? አሁን ካለው ነገር እንግዲህ የአብርሽ ሁኔታ መጀመሪያ ላይ የሚያደርጉት ነገር ሲቲ ስካን የሚባል አለ ወይም ደግሞ እንቅላቱ ፓርት የሚነሳበት ነው። እስካን የሚደረገበት እያንዳንዱ ክፍሎች የሚታዩበት ነው። ምን ውጋ ችግር እንዳለበት ወይም ደግሞ ምን ውጋ እንደተመታ ወይም ደግሞ ምን አይነት ጉዳት እንደደረሰበት የሚታወቅበት ፓርት ነው ማለት ነው። ሁለተኛው ደግሞ ምንድን ነው እንደምታወቁት ኤክስሬ ነው። ኤክስሬ እንግዲህ ያው የጨረር አይነት ስለሆነ ብዙም አይመከርም። ግን ይሄኛው ግዴታ ስለሆነ ኤክስሬይ አንድ ጊዜ ይነሳል ማለት ነው። ተነስቶም እንግዲህ ዶክተሮቹ ውጤቱን በደንብ ይመለከታሉ። ከተመለከቱ በኋላ ሁለት አይነት አማራጮችን ይወስዳሉ። በተለይ ብዙ ጊዜ ፈጣን የሆነ ምላሽ ነው የሚሰጡት፣ እንደዚህ አይነት ነገር ሲሪየስ ስለሆነ፣ የጭንቅላት ፓርት ሲጎዳ በጣም ብዙ ነገሮችን ሊያመጣ ስለሚችል ቶሎ የሆነ ውሳኔ እንደሚወስዱ እርግጠኞች ነን። ምንድን ነው የሚወስዱት ውሳኔ? የመጀመሪያው እንግዲህ ውጤቱ ታይቶ ጭንቅላቱ አካባቢ ላይ ምንም አይነት ጉዳት ካልደረሰ እንግዲህ ያው እንደምታውቁት እስከሚነቃ ድረስ ተጠብቆ የተለያዩ መድኃኒቶችን ይሰጡትና ወደ ቤቱ ይገባል ማለት ነው፣ ወይም ወደ ቤቱ ይሸኙታል ማለት ነው። ሁለተኛው እንግዲህ ጭንቅላቱ ላይ የደረሰ ጉዳት ካለ የጉዳቱ መጠን ይለካል። ምን ሊያመጣ ይችላል፣ እንዴትስ አድርገን እናስተካክላለን የሚለውን እንግዲህ የሐኪሞች በተለይ ቦርድ ይኖራቸዋል ይመካከሩበታል ማለት ነው። ያንን ምክክር ከጨረሱ በኋላ እንግዲህ ለአብርሽ ይጠቅማል ብሎ የሚያስቡትን ነገር ያደርጋሉ ማለት ነው። የመጀመሪያው እርምጃቸው ቢሆነው እሱን ለማዳን ያለበት የጤና ችግር እንግዲህ ቶሎ ወደ ደህንነቱ ወይም ደግሞ ወደ መልካም ሕይወቱ እንዲመለስ ፈጣን የሆነ እርምጃ ይወስዳሉ ማለት ነው። እንግዲህ በዚህ ሁኔታ ነው ያለው አብርሽ። እንግዲህ እኛም እሱን ለማግኘት ሞክረን ነበረ። እንግዲህ ያሉበት ሁኔታ በትክክል አልታወቀም። ግን ምንድን ነው እንድትማሩበት የምፈልገው ነገር በተለይ እንግዲህ ሪሌሽንሽፕ ላይ በጣም ብዙ ነገሮች ይፈጠራሉ። በተለይ የአብርሽ እና የሩታ ጉዳይ በጣም ብዙ ነገሮችን አሳልፏል። በጣም ብዙ ነገሮችንም እንግዲህ አግኝቶበታል። በህይወታቸው ብዙ ነገር ተምሮበታል ብለን ነው የምናስበው። እሱ ብቻ አይደለም ተመልካችም እጅግ በጣም ብዙ ነገር ይማርበታል። በተለይ እንግዲህ እንደዚህ ስተቶች ዋጋ እንደሚያስከፍሉ እጅግ በጣም ከባድ እንደሆኑ መረዳት ይችላል ተመልካች ማለት ነው። እንግዲህ ያው ፈጣሪ ሰላም ያርጋቸው። በተለይ አብርሽ ካለበት የጤና ሁኔታ እንግዲህ አገግሞ ወደ ሰላም እንዲመለስ እኛም ከፍተኛ የሆነ ጥረት እናረጋለን፣ ወይም ደግሞ በቻልነው መጠን እንግዲህ እኛም ከሱ ጎን ለመሆን እንሞክራለን። አንተም እንግዲህ አበረታቱት በተቻላችሁት መጠን እንግዲህ ከስድብና ከዘለፋ የራቀ ነገር አድርጋችሁ ይሄ ነገር እውነት ቢሆንስ እናንተ ጋራ እንደዚህ አይነት ነገር ቢፈጠርስ እንዴት አድርጋችሁ ታስተካክላላችሁ የሚለውን ነገር ብቻ በማሰብ ቅን የሆነ ልብ እንዲኖራችሁ እንፈልጋለን። እንግዲህ ውድ የቻና ላይ ቤተሰቦች አዲስ ነገር አዲስ መረጃ ይሄንን ይመስል ነበረ። በተለይ እንግዲህ የጤናው ሁኔታ ያለበት ሁኔታ በዛሬው እለት እንግዲህ ቪዲዮ የምናይ ይሆናል። በተ በተለይ እንግዲህ አንድ ቪዲዮ እያዘጋጁ እንደሆነ ሰምቻለው። ኤፍሬምም እንግዲህ ወደ ቦታው እየሄደ እንደሆነና ቦታው ላይ እንደሚገኝም በአሁን ሰዓት ሰምተናል ማለት ነው። እንግዲህ ሁሉም ነገር ሰላም እንደሚሆን እርግጠኞች ነን። አብርሽም እንግዲህ ከዚህ ሁሉ ነገር አልፎ በተለይ ሰላም የሚሆንበትን ጊዜ እኛም እንመኛለን። በተለይ እንግዲህ የሩታና የአብርሽ ጉዳይ በዚህ ቢያበቃና በዚሁ አጋጣሚ ቢታረቁና እንግዲህ ሩታ ከዚህ በላይ ባትጎዳው በተለይ እጅግ በጣም ደስ ይለናል። በቃ ከዚህ በላይ ተመልካችም ይበቃል ይታረቁ እያሉ ስለሆነ ቢታረቁ ደግሞ መልካም ምኞታችን ነው። ስለዚህ እንግዲህ ውዴ ቻናሌ ላይ ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደ ተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጦልን። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ በእያላችሁበት መልካም ጊዜ ይሆንላችሁ።